እኔም ለተፈጠርኩት አዝናለሁ። እንኳን አይደለም ልጅ ሊኖረኝ እኔ መፈጠር የራሱ አይደለም ልጅም ቢኖረኝ የኔን እድል ይዞ ነው የሚያርገው። በዚህ በሌለሽ ጉልበት ለማን ነው እዛ የምትለፊ? ለማን ነው የምትደክሚ? ይቅርታ ቤተሰቦቼ በሀገር ውስጥ በውጭ ወንድሞቼ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። እንግዲህ ዛሬ ወደ እናንተ የመጣሁበት ነገር ቢኖር ያው እህቶቼ፣ ወንድሞቼ ያው እስከ ዛሬ ድረስ አየሁንም በጣም በብዙ ነገር አስቸግሬያታለሁኝ። ካአሁን በኋላ ላላስቸግራት ያው ለእናንተም የምትመክሩኝም ነገር ካለ ለእናንተ ያው ለቤተሰቦች ከእናንተ የምደብቁ ነገር የለምና ዛሬ እንግዲህ ያው እናንተም የተቀየማችሁን ካላችሁ ይቅርታ እያደረጋችሁ ልኝ። ውድ ቤተሰቦቼ ያው ታውቃላችሁ ምን ላይ እንዳለን እንዴትም ከሱ ጋር እንግዲህ የደረስንበትንም ታያላችሁ። ውድ ቤተሰቦቼ እኔ ካአሁን በኋላ ያው ተመልሼ ወደ እናንተ ልመጣ ነው እና አዩ በእርግጥ አዩ ቤት ውስጥ የለችም እና አዩ በቃ ወደ መሄድ መሄድ ያለብኝ ቦታ ላይ ወደ ነበርኩበት ሀገር በቃ ካልሆነ ምን አደርጋለሁ እኔ ምንም የሚስተካከል ነገር አይደለም እኔ አዩን በ አይ አይደል እንደ አንተ ማብረኝ እያያለ እየተሰቃየ እኮ ነው እሷን ብዙ ጊዜ ተሰቃይታለች በቃ እኔ አሁን በኋላ እሷንም ማስቸገር አልፈልግም እና ውድ ቤተሰቦቼ አይደለም አይ ምን በቃ አንተ እኮ አንተ የማታየው ነገር እኔ በዚሽ በጥቂት ቀን ብዙ ነገር አሳልፍ ያለው አይታኛል። አለ እኔ ከቤት ወጥቼ የት መኖር እንደጀመርኩኝ አሁንም ደግሞ ተመልሼ እኔ ያዩ አዩ ገመጥቼ እኔ እሷን መረበሽ አልፈልግም። ስለዚህ ውድ ቤተሰቦቼ ለማዳሜን አወራታለሁኝ ማለት ነው። አይቁም ነገር እኔ እያሾፍኩና ምን አይደለም ማለት ነው። ምን ማለት ነው ታዲያ? በቃ ባሮኬ አንተን መሰቃየት የለብህም እሷን መሰቃየት የለባትም እኛ ተሰቃየናንሽ እንዴ እስቲ አምጪው አይደለም ቆይ አይደለም ቁም ነገር አይሆንማ ማታ ራሱ በቀጥታ እንትን ብዬላታለሁ አለ ነው ቆይ እስኪ እራፊ ተረጋጊ እንዴ ነው አይደለም ምናምን የምትይው በቃ እኔ ልወስኛለሁ የለም አረ ምንድን ነው የት ነው ለሚዲዮ ሰው አሰሪዬ ጋ በእውነት አንተ ልከርድ ላርግ አታረጊ። ለምን ምን ችግር አለ? ከመሬት ተነስተሽ ሊት ያልች ትንሽ ያገብርሽ ከዚያ ይሻልም እንዲ እሷ በእኔ እየተሰቃየች ነው፣ አንተም እየተሰቃየ ነው በ ማይሰእናስቸገርንሽ ብለንሻል እኔ እንድትሰቃየእኔ እንደዚህ ቪዲዮ ከፍቼ እንደዚህ መሆን አልፈለግኩም። ምንድን ነው ለ ይሄ ቤተሰቦችም እንዳያዝኑብኝ በቃ ካሁን በኋላ ምንም ነገር በቃ ብዙ ነገር ብዙ መስዋዕትነት ከፍላልኛለች። ከአሁን በኋላ እንድትሰቃይብኝ አልፈልግም። እሱ ጋር መግባት ድጋሜ እኔ አልፈልግም። ስለዚህ የሰጠኝ ባህሉ አይደለም። እኔ ውድ ቤተሰቦቼ ፊት ነው ማውራት የምፈልጉ እውነታውን ማለት ነው። በቃ ምር ስላለብኝ በቃ፣ እኔ ከአሁን በኋላ እኔ ድጋሜ ከእሱ ጋር መኖርም አልፈልግም። ይሻለኛል በቃ። እሷንም መቶ እንዲ ጨቀጭቃት አልፈልግም። ኧረ በስመ አብ እያየ አይደለ እንዴ? እሷን መቶ እንዲናገርብኝ አልፈልግም በቃ ማስተካከል ያለብሽ ነገር ነው። ሲጀመር ማለት ነው። ሲጀመር ትኬቱን መቼ እንደምትልክልኝ ልጠይቃት ነች። ሁሉም ነገር ጨርሻለሁ ነው። እስ አይ እንኳን ቁም ነገር አይደለም። እኔ ቤተሰቦቼ ጋር ላወራቸው ፈልጌ ነው ከእንደገና በቃ በቃ አሳልፍኩ አሳልፍኩ። ከዛ በላይ ከአቅሜ በላይ ከሆነ ምንድን ማድረግ ያለብን መጨረሻ ሰዓት ላይ ለምንድ ነው በአስራ አንደኛው እንደዚህ ውድቀት። ማድረግ የሚገባትን በሙሉ አድርጋለች። ከቤተሰቦቼ ከቤተሰቦቼ በላይ ብዙ መስዋዕትነት የከፈለችልኝ እሷ ናት። ከአሁን በኋላ እሷ ለእኔ ነው፣ ለራሷ ነው፣ ለስንት ነገር ነው የምታስብ? እኔ አሁን ከአሁን በኋላ ሸክም መሆን አልፈልግም ማለት ነው። የራስሽ ጉዳይ ፈልገሽ ነው የገባሽው፣ ነው ራሴ ለራሴ ነው። እስከ መቼ ድረስ ነው እሷ ላይ

እ ና ነ የምትለኝእ በሌለችበት ሥራ ትሰሪያለሽ። እኔ እኮ እያጠፋ ጥፋት እኮ አይደለም፣ ጥፋት በጣም ጥፋት ነው። እሷ ብታቅ ምን ያህል ነው የሚከፋት? እኔ እንደውም ማለት ነው ተለው ውጪ ከዚህ የተሻለ ሰውዬ ብታይ ደስ ይለኛል። አሁን ሳት መጣ ሌላ ነገር እንዳይፈጠር ማለት እስኪ እዚህ ምን እየተፈጠረ እንደሆነ ብታውቂው፣ ምንድን ነው ከሀገር እወጣለሁ እያለች ነው። መስክሬድ እየመሰለኝ ነው ጭራሽ። አሁን እንደዚህ እየቀለድኩ ይሁን ስልኩን ለማዳም ደውዬ እናገራለሁ። ከአገር ለመውጣት ፈልጋለሁ አንቺ ብዙ ነገር እያስተካከለን እዚህ እንዴት እንደተለ ነገር አልገባኝም። እኔ ምን አቅላታለሁ። እስኪ ጠይቂያት ነይ። እስኪ ተቀምጪ። በእናትሽ ምንድን ነው? ወይ ሰሞኑን ያው ሴትዮዋን እያወራኋት ነበር እና ትኬት ምናምን ላኪ። አሁን እንደ እያወራሻት እንደሆነ አውቅ ያለው ግን ምን እንደምትል ስለማላውቅ ነው። በአረብኛ ስለሆነ የምታወሪያል። በቃ ስላት የነበረው መምጣት እፈልጋለሁ። ያው በእኔ ህይወት ታውቃለች፣ ከዚህ በፊትም እንደዚያ እንደሆነ ሁሉ ነገር ታውቃለች እኮ። አሁን ምንድን ነው ተመችቶሽ እየኖርሽ ነው ወይ ስትለኝ፣ አይደለም አልኳት። አዎ እኔ ስለማይገባኝ ነው እንጂ እኮ እያየሁ ነው አለችኝ። ከዚያ ስትለኝ፣ አዎ እንደ በፊቱ ነው ህይወቴ ስላት፣ በቃ መምጣት እፈልጋለሁ ስላት፣ ምንም ችግር የለም ትኬት እልክልሻለሁ አለች። እና ደግሞ እኔ አንቺም እንድትሰቃይብኝ ስለማልፈልግ አንቺም በቃ የራስሽን ነ ለምን አንቺ ለእኔ ህይወት ነው የምትሮጪው ለሱ ለጀመሪያ ይጀመደ ፈርስሮ አይደለም እንደዛ ብዬ አይደለም ካስከፋውሽ ይቅርታ ግን አይደለም አንቺ ወልሽ አንቺ ማለት ነው የእናቴንም እኔ እንጃ እናቴ እንኳን እኔ ከእናቴ እንኳን አላየሁም ግን እግዚአብሔርን እንደዛ አይደለም አጎደልሽብኝ ማለት አይደለም ብዙ መተዋትነት ከፍለች ከአሁን በኋላ አንቺ እንዲደክሚብኝ ስለማልፈልግ ነው እግዚአብሔርን እንድትለፊ አይደለም ማለት። እኔ እኮ እንደዚያ እንድትከፍ አይደለም። አየሁ አንቺ፣ ቆይ እሺ፣ እዚህ የሆነ ነገር አርጎኝ እኔ ብሞት ይሻልሻል። ምን ያደረግሻል? ወይ ለምን የት ታውቂያለሽ? ከሱ ጋር ትኖሪ እዚህ እኔ ጋር ሆነሽ ቆሎ በልተን አንኖርም። እንደ አይደለም። እስከ መቼ አንቺ ላይ ተቀምጬ እሱም ከስር ከስር እየተከተለ መጥቶ ይጨቀጭቅሻል። እስከ መቼ እኔ እንድታለቅስ አይደለም። ሌላ መንገድ መፈለግ ይሻል ነበር። ቀርበሽ ብታወቅ ይሻል ነበር።

እሺ ምን ላድርግ? እሺ እኔ ክልሽ የሆነ ነገር ቢያደርገኝ ችግር የለውም። እኔ እንደዚህ እንዲሰማሽ ወልበቃ ለህይወት ለማቆየት ራሱ ለመኖር በቃ እኔ አንቺ እንድትሰቃይብኝ ስለማልፈልግ፣ ይኸውልሽ ስሚ፣ አንቺ እኮ ይኸውልሽ ልንገርሽ፣ ብዙ ነገር ሆነሻል። አንቺ ለዱላ ተጋብዘሻል፣ ብዙ ነገር ተብለሻል። ሌላው ቀርቶ ያው ህይወት እራሱ በቃ እኔ የአንችንም ህይወት እንዳበላሸው በመሀል ገብች፣ ብዙ ነገር ተብያለሁ። ለምን ይሄ ሁሉ በእኔ የተነሳ አይደለ? ለህይወትሽን ፈተና እንደውም ሁሉ ነው የተባለው። ስለዚህ ምን አደረግሽና አንድ ሰው በጎን እንኳን የለም። እናንተ ያላችሁልኝ ብዬ ስል ደግሞ አንቺ ጭራሽ ልሰደርትኛለሽ። እሽ የምናደርግ ንገሪ። እን እዚህ ሁነሽ መኖሪያ ቅትቻል ወይ ለራስሽ? እኔ ደግሞ እስኪ ከሱ ጋር እንኳን አትስማሚ፣ እስኪ ተዩ። እኔ ትዳርማ አፋታት አደለም። ይሄንን ስልሽ ግን ለራስሽ መኖሪያ ቅትቻል? አንቺ ጥረሻ አለለ ሄደሽ በዚህ በሌለሽ ጉልበት ለማን ነው ዛ ምትለፊ? ለማን ነው ምትደክሚ? አለ ጭንቅላትሽ ነሰሪ ተግድሎሽ ምታይ ልሽ አወጣው አወረድኩ። ምን ላደርግሽ እኔ እኮ ተረጋጋሽ ብዬ ነው፣ ፀበል እየወሰድኩሽ ያለሁት እየዳንጅ ነው ብዬ እኮ ነው። እንደባሰብሽ እኳ አላወቅኩ። እኔ እኮ ሰላምታ የምታየት ነው የመሰለኝ። እህት እንኳን ያናገረችኝ ምንድት ነው ያናገረችኝ? እዛ በሆነ አልሰማችም እንዳትይኝ። አትንገሪያት ብያታለሁ እኔ። ደፋር ናቸው በጣም ግን የምትገርሙ ናቸው። ትላክልሽ ዛሬ ማታ በረራሽ ከሆነ ሸኝሻለሁ፣ ችግር የለውም ከስደሰተሽ አይደለም አይደለም። ምን ማለት ነው? አንቺም ብትሆኝ ንጹህ ሆቴልሽ የታለ? ፓስፖርትሽ የታለ? ፓስፖርት ለሌላ ሰው ጋር አስቀምጫለሁ። እዛ እኮ በቃ ወስነሻል ማለት ነው። ከዛ ቤት ከወጣ ጀምር እኔ ለሴትዮዋ ነግሬያታለሁ። እኔ ከእንትን ካላልሽ ምንም መስማት አልፈልግም ከበደልኩሽ ይቅርታ። እኔ ምንም አልበደልሽም። መቤቴንም በቃ አንቺ እኔ ልትበድ ስለዚህ በቃ እንደዚህ ይሁ በቃ ቪዲዮም እየሰራ ምንም እያልን ሌላ እኔ እኮ ስራ የመጀመር እቅድ ይኳለኝ ነግሬሽል። እንዲ አገልግል ጀምራለሁ ብዬሽል። እንዲ በቃ አብረን እንሰራለን። ነገሮቹ እኮ እስከሚስተካከሉ ገንዘብ ነው አውቃለሁ። ብዙ ነገር እንደምታስቢልኝ አንቺ እኮ አውቃለሁ እንኳን አይደለም ለእኔ ለማንም ሰው መልካም ነገር እንደምታስብ ያውቃለሁ። ግን በቃ መጥቶ እንዳይጨቀጭቅሽ እኮ ነው እኔ ለአንቺ፣ እሱ ማንም ሰው እንዲናገርሽ አልፈልግም። እዚህ ጋር ይሄ ማስመሰል የምናምን ነገር አይደለም። እግዚአብሔር በሚያውቀው ቢሆንም እንደዚህ ማድረጋ ነበረ። በጣም ጨቋሽ አንድ ደም እኮ እኔ እኮ የገረመኝ እኮ ባሮክ ማለት የሆነ ልጅ እንኳን ብኖራት እዚ ጋ ለልጅ ብላ ትለፋ። ለማን ልትለፋ ነው የምትሄደው? እዚ ጋ ይሄንን በታትና እኔም ለተፈጠርኩት አዝናለሁ። እንኳን አይደለም ልጅ ሊኖረኝ እኔ በመፈጠር የራሱ አይደለም ልጅም ቢኖረኝ የኔን እድል ይዞ ነው የሚያድገው። ወይኑ እኔ እኮ ስራ እንጀምራለን ብዬ ስንቱን ነገር ነው ዛሬ እንደ ሪሰርች ስራ የዋልኩት። እውነቴን እኮ ነው የምልሽ እኔም እንለወጥበትን መንገድ ምንሰራበትን ምን ብንሰራ እንለወጣለን የምለውን እንጂ ማስበው ከሀገር ወጥተሽ ከዚህን ጊዜ በኋላ አሁን እንደ አራታይ ወይ ነው እኔ እዛ ላሉት እንኳን እንዴት እንደማዝን ታውቂያለሽ? አውቃለሁ፣ አውቃለሁ። ግን እኔ ጉልበትሽ ኖሮሽ ትሰሪያለሽ። እዚህ እንኳን እንደዚህ እያቃጠሽ ነገሮቹ እንትሳምሽ በአንድ ነገሮቹ ስትደራረቡብሽ እንደዚህ እየሆንሽ የሰው ሀገር እኮ የሰው ነው። ወይ ነው ነው እሱማ። ግን ከጎንሽ ነኝ። እሱ ከጎንሽ ነው። በብዙ ነገር ሰፖርት እያደረገች ነው

እኔ በቃ ጨርሻለሁ። ሁሉንም ነገር አየሁ። እኔ የፈለግሽው ነገር በ ቆርጫለሁ ስልክ እህቴ እደውላለሁ ሲጀመር እነግራታለሁ። እሷ ናት እዛ ቁጭ በለው የምታቀጣጥለው አይደለም። እሷ ምንም ያደረገችው ነገር የለም ምንም ነገር እሷ ያደረገችው ነገር እሷንም እንዳትናገረ ጤኔ ያወራኋት ሴትየዋን ነው። ከዛ ደግሞ እኔ ነገርኳት ወይ ነ ጅ ማል እውነት እኔ ጨርሻለሁኝ ፓስፖርቱ ራሱ ፓስፖርቱ